በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ሙሮ በለጠ፣ የወልዲያ ከተማ አስተዳደር ቤተክህነት የትምህርትና ስልጠና ክፍል ኃላፊ መምህር ዲያቆን ብሮክ ተስፋዬ፣ የወልዲያ ከተማ አስተዳደር ቤተክህነት የስብከተ ወንጌልና ሐዋርያዊ ተልእኮ ሐዋርያዊ ተልእኮና የሰንበት ትምህርት ቤቶች ክፍል ኃላፊ መጋቤ ስብሐት መምህር መዓዛ ኃይሌ የደብረ በረከት ቲምፋዝ ቅዱስ ጊዮርጊስ የደብር አስተዳዳሪ መምህር ተወቦ ጸጋ የወልዲያ የደብረ ሰላም መዳንኤልም ካቴድራል ስብከት ወንጌል ኃላፊ ኃላፊ ዲያቆን ብንያም አሻግሬ የወልዲያ ከተማ አስተዳደር ሰንበት ትምህርት ቤቶች ተቀዳሚ ምክትል ሰብሳቢ እንዲሁም ለአገልግሎት የተጠራችው ለቤተ ክርስቲያን ዓይንም አጥርም የሆናችው የሰንበት ትምህርት ቤት የቤተ ክርስቲያናችን የስስት ልጆች ሰንበት ተማሪዎች እንዲሁም ምዕመናን ወምዕመናት እንኳን ለበዓለ ጵራቅጦስና ለ14ተኛው የዓለም አቀፍ የሰንበት ትምህርት ቤቶች ቀን በሰላም አደረሳችሁ አደረሰን። መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። ሮሜ 10 11 ቅድስት ቤተ ክርስቲያን የተልእኮዋ መሰረታዊ ማዕከል የሆነውን የስብከተ ወንጌልና ሐዋርያዊ አገልግሎቷን ለማድረስ ከምጠቀምባቸው የትምህርት ማዕከላት መካከል አንዱ የተተኪ ትውልድ ማፍሪያ የሆነው የሰንበት ትምህርት ቤት መዋቅር ሲሆን ይህ መዋቅር በተደራጀና ወጥ በሆነ መንገድ ለማስተማር ይረዳው ዘንድ የስርዓተ ትምህርት ዝግጅትና ትግበራ ስራዎችን እየሰራ ይገኛል። የስርዓተ ትምህርቱ ዋና ዓላማ የቤተ ክርስቲያኒቱ መሰረታዊ ሃይማኖት እና ትውፊት ለትውልዱ በተደራጀና ወጥ በሆነ መንገድ ማድረስ ነው። ይህ ዓላማ እንዲሳካ አሁን ከምንገኝባቸው አጠቃላይ ውስብስብ ሁኔታዎች አንፃር ትውልዱን በተደራጀ መልኩ ለማስተማር ስርዓተ ትምህርት ከቅድመ ሕፃናት ወይም ከአራት ዓመት ዕድሜ ጀምሮ በአራት የእርከን ደረጃዎች ያሉት ሆኖ በአስራ አምስት ክፍሎች እና በስድስት ዋና ክፍል ትምህርት ማለትም የመሰረተ ሃይማኖት ዶግማ፣ የቅዱሳት መጽሕፍት፣ የቤተ ክርስቲያን ታሪክ የክርስቲያናዊ ስነ ምግባር የስርዓተ ቤተ ክርስቲያን እና የግዕዝና የዜማ እንዲሁም በአንድ የሥነ ጥበብ ድጋፍ ሰጪ የክፍል ትምህርት አይነቶች እስከ አስራ ሁለተኛ ክፍል ትምህርት ተዘጋጅቶ እየተሰጠ ይገኛል። መጽሐፍቱ ሲዘጋጁ በተቻለ መጠን የሰንበት ትምህርት ቤት ተማሪዎች በሚኖሩበት አካባቢና ዓለም ውስጥ ተግባራዊ ክርስትናን የሚገልጡባቸው ችሎታ እንዲያዳብሩ በሚያስችል ሁኔታ ነው። ይህ እንዳለ ሆኖ በተጨማሪ በሀገራችንም ሆነ በዓለም ላይ ከሚከናወኑ ማህበራዊ ኢኮኖሚያዊና ፖለቲካዊ፣ ባህላዊ ጉዳዮች እንዲሁም በየጊዜው ከሚፈጠሩ ወቅታዊ ክስተቶች አንጻር ክርስቲያናዊ ማንነታችንን ጠብቀው መኖር እንዲችሉ መምህራንና ወላጆች ለተማሪዎች የሚፈለገውን ደረጃና ትንታኔ እንዲያገኙ ማድረግ አለባቸው። ማንኛውም ጉዳይ ሊታይ የሚገባው ከክርስትና አንጻር በመሆኑ ከዚህ ዕድሜያቸው ጀምሮ እየተረዱ ማድረግ አለባቸው። መጽሐፍ ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ሉቃስ 2፥52 እንዳለ ትምህርቶቹ ሲዘጋጁ፣ ልጆቹ በአካል በአእምሮ በጥበብ በመንፈስ በማኅበራዊ መስተጋብርና በሞገስ በተገባ መልኩ በኦርቶዶክሳዊ ፍኖት እንዲያድጉ የሚያስችል መልኩ ሆኖ እንዲዘጋጅ ሆኗል። ሰንበት ትምህርት ቤት የቤተ ክርስቲያናችን ተተኪ የሚፈራበት አንድ ተቋም ነው። በመሆኑ በዚህ የፈተና ዘመን ለበጎ ውጤት ሁሉም ከወረዳ ጀምሮ የቤተ ክርስቲያን ባለድርሻ አካላት ቅድሚያ ሰጥተው ድጋፍና እንክብካቤ በማድረግ በሁሉም ማጥቢያ ስርዓተ ትምህርቱ እንዲተገበር የበኩላቸው ሚና እንዲወጡ ጥሪያችን እያቀረብን በበዓለ ጰራቅሊጦስ ምክንያት በማድረግ የሰንበት ትምህርት ቤቶች ቀንን ቀን የሚል ስያሜ የተሰቶት እንደ ወልዲያ ከተማ አስተዳደር ቤተ ክህነት የሰንበት ትምህርት ቤቶች አንድነት ሰንበት ትምህርት ቤቶች የልህቀት ማዕከል ናቸው በሚል መሪ ቃል ለሚከበረው ለዚህ ጉባኤ በሰሜን ወሎ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ስራ አመራር ስም እንኳን አደረሳችሁ አደረሰን በማለት መልእክቴን አጠቃቅልላለሁ። በድጋሜ እንኳን አደረሳችሁ አደረሰን የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ሰንበት ትምህርት ቤቶች አንድነት